ይህን ልዩ የበዓል ዋዜማ ለምትከታተሉ በሙሉ እንኳን ለ2018 የበዓል ዋዜማ በሰላም አደረሳችሁ እንላለን። እንግዶቻችን ኮማንደር አስቻለው ዓለሙና ኮማንደር ደረጀ ፈጠነ ይባላሉ። በፖሊስ ሰራዊት ውስጥ ለበርካታ ዓመታት የሚያስገርሙ የሚያስደንቁና አሳዛኝ የፖሊስ ታሪኮችን በዘገባ ሲያደርሱን ቆይተዋል። ዛሬ የበዓል ዋዜማ እንግዳችን አድርገናቸዋል። ሁለቱንም በአክብሮት ወደ መድረክ ሸኙልን። እሺ፣ እናመሰግናለን። እንግዶቻችን እንኳን ደና መጣችሁ፣ እንኳን አደረሳችሁ። ኮማንደር ደረጀ ያው በርካታ ገጠመኞች እንዳለ ይታወቃልና በተለይ ከበዓል ጋር ተያይዞ ከአራጁ ያመለጠው በሬ ምን እንደደረሰበት እስኪያጫውተን። መልካም። እንግዲህ በሀገራችን ማህበረሰብ ዘንድ እንግዲህ በዓል ሲመጣ በርካታ ክንውኖች ይካሄዳሉ። ከዛ ውስጥ አንዱ በማህበር ወይም በቡድን ሆኖ በሬ ቅርጫ የመከፋፈል ሁኔታ ነው ያለው። እና በአንድ ወቅት እንግዲህ አንድ ፊቼ ከተማ ውስጥ ያጋጠመ ታሪክ ነው የማነሳው። ምንድን ነው ይህም ያጋጠመው በሬ ለቅርጫ የሆነው ማህበራት በቡድን ተደራጅተው በሬ ገዝተው ነበረ። በሬውን ቅዱስ የትንሣኤ በዓል የፋሲጋ በዓል ዕለት ለማረድ የተዘጋጀ በሬ ነበረ። ያም በሬ ቅርጫ ለማረድ በሚዘጋጁበት ሰዓት በሬው ከአራጆች አንገቱ ሊቆረጥ ሲል አምልጦ ይጠፋል። አምልጦ ከጠፋ በኋላ በቀጥታ ደን በሬ እንግዲህ ይደነብራል። ደንብሮ የት እንደገባ አጡት፣ አቅጣጫውን አጡት። በሬውም ጠፋ። ሲፈልጉ ሲፈልጉ ቆይተው አጡት። በሬው ግን ቀጥታ ሄደው ፖሊስ ጣቢያ ነው የገባው። ፖሊስ ጣቢያ ገባ። ፖሊስ ጣቢያ ከገባ በኋላ ፖሊስ ጣቢያ ያው ፖሊስ ያቃር ወይ የጠፋ ነው የተሰረቀ በሬ ነው ብሎ ፖሊስ እዛው አሰራው። ፖሊስ ፖሊስ ጣቢያ ቁጭ ያለ በሬው። እነዛ እንግዲህ በሬ ያመለጣቸው ሰው በየቦታው ቢፈልጉ ቢፈልጉ ቢፈልጉ አጡ። ሳምንት አለፈ። ዳግማዊ ትንሳኤ መጣ። የዳግማዊትን ትንሣኤ ዕለት በአጋጣሚ ወሬ ወሬ የሰሙና እዛ ሄዱ። በሬው የጠፋው በሬ እዛ ተገኘ፣ ፖሊስ ጣቢያን የተገኘው በቃ። እነሱም በዛ ነው ቅርጫ ስጋ አልወሰዱም። የተለያየ ነገር ነው ያደርገው በዓሉን ያሳለፉት። ከዛ እነዛ የቅርጫ በቡድን የተደራ ቅርጫኞች ምን አደረጉ? ይሄ በሬ እንግዲህ በቃ መጥቶ እዚህ ለጸጥታ አካል መጥቶ ህይወቱን አትርፏል። ስለዚህ ለጸጥታ አካል ይሰጣሉ። ተነጋገሩና ለጸጥታ አካል ለፖሊስ ተሰጠ። ፖሊስ ያንን በሬ ተረከበ እና ፖሊስ ደግሞ ለራሱ ምን አደረገ? ይሄም በሬ ማህበረሰቡ ለእኛ ሰጥቶናል። በሬው አጋጣሚ ከዛ ከእርድ አምልጦ መጥቶ ለእኛ ሰጥቶናልና እና እኛ ደግሞ ይህንን በሬ አርደን ያው ማህበረሰቡን ጠርተን ታድሶ አድርገን ስለ ጸጥታችን ስለ ሰላማችን በአንድነት ለምንሰራው ስራ ብንወያይበትና ደስታችንን ብናሳልፍበት ብለው ከዳግማዊ ትንሣኤ በኋላ ያ በሬ እንግዲህ አልቀረለትም፣ ያው ታረደ። መቼም እንግዲህ በሬ ሲደልብ ያው ለመታረድ ነው። መቼም በሬ አሁን መታረዱን ቢያቅ ኖሮ እሺ ብሎ አይቀለበም ነበር፣ አይበላም። አያቅም፣ መታረዱን ስለማያቅ ነው የሚወፈው። እና አልቀረትም፣ ያለት ቢያመልጥም ዳግማዊ ትንሣኤ ታርዶ ከጸጥታ አካላት ከፖሊስ ጋራ ያ በሬ የደስታ ማሳለፊያ ሆነ። ይሄ ነው እንግዲህ ታሪክ ያጋጠመው። ጥሩ ወደ ኮማንደር አስቻለው እንመለስና አንተም በርካታ ገጠመኞች እንዳለ አውቃለሁና እስኪ አጫውተን። በዓል ጊዜ ነው እና አርሲ በቆጂ ውስጥ ነው በቡድን ይደራጃሉ። በዓል ሲኖር የምትጥለው ነገር አለ፣ ገንዘብ አንድ ጊዜ እንትን ከምትለው አስቀድመህ ገንዘብ ትጥላለህ እና ያንን ሰው የሚገዛላቸው ሰው አንድ ሰው ነው። ያ ሰውዬ በዓል ነው። ወረዳው ደግሞ በከብት ንግድ በጣም ይታወቃል። አጎራባች ወረዳዎች ሁሉ ነው የመጡት ስለዚህ ገበያው በጣም የተሟሟቀ ነው። በተለያዩ እንቁላል ተራ፣ ዶሮ ተራ፣ በግ ተራ፣ ከብት ተራ የምትላቸው ሁሉ በሰዎች ተጨናንቋል። እና ሰውየው ገበያ ሄዶ በሬውን ይገዛል። በሬውን ከገዛ በኋላ ራሱ እየነዳ ከገበያ ያህል ይወጣል እና በሬው ደንበር ሲል ሮጥ ይላል፣ ያዝ ያደርገዋል። ሰውየው ሮጥ ይላል፣ ያዝ ያደርገዋል። ያ ነገር በግርግር እየባዘ የመኪና ጥሩምባ እየተነፋ ምናምን ሲሄድ ፍጥነቱን ሲጨምር ሰውየውን የጎተተው ነው የሚሄደው ከአቅሙ በላይ ሆነ። ወደ ጥግ የያዘ ሰዎችም እንዳያግዙት በሬው እየተቆጣ ስለሚሄድ የሚወጋቸው ነው ይመስላቸው። ስለዚህ እየሸሹ ሲሄዱ እየሸሹ ፍጥነቱን ሲጨምር ሰውየውን ጣለው። ሲጥለው ያ ገመድ ቀጥታ ሰውየው ላይ እየተጠመጠመ ሄዶ ኮብልስቶኖች ላይ ጭንቅላቱ በጣም ተጎዳ፣ ሰውነቱ ተጎዳ። ሰዎች የመጨረሻ ሰውየው በጣም መጎዳቱን ሲያዩ እንደምንም ብለው ከዛፍ ጋር ያስሩትና በሬውን ያድኖታል ሰውየውን ወዲያው ሆስፒታል ሄደ። ሆስፒታል እንደሄደ ሕይወቱ አለፈ። ያ በሬ ለሱ ለለቅሶ ጊዜ ለሀዘኑ ሰዎችን ማስተናገጃ ሆኖ የተደረገው እና አብዛኛውን ጊዜ በበዓል ጊዜ የምናደርጋቸው ነገሮች ጥንቃቄ የሚያስፈልጋቸው ናቸው። ስለዚህ በጣም ጥንቃቄ ማድረግ ይገባናል፣ በዓላት ጊዜ የምናደርጋቸውን ነገሮች ለማለት ነው። ጥሩ። ሌላው ምንድን ነው ደግሞ በርካታ ገጠመኞች እንዳሏቸው ያውቃለሁ። እና አንዴ በኬ ላይ ለበዓል ጥሪ ሄደው ባልና ሚስት ናቸው። ከባሉ ዝግጅት በኋላ ሲመለሱ ግን ከፍተኛ የዘረፋ ወንጀል ተፈጽሞባቸውን የተገኘውና፣ እስኪ ስለዛ ጫውተን ኮማንደር መልካም። ይህ ታሪክ ምንድን ነው? ያው የአንድ አካባቢ ሰዎች አብረው በዓሉን የማሳለፍ ልማድ አላቸውና ጥሪ ይጠራራሉ። በዛን ዕለት እንግዲህ የበዓሉ ዕለት ምሽት የአንድ ቤተሰብ ጥሪ ተደርጎለት ወደ ሌላኛው ቤተሰብ ሄዶ ነበረ። በነጋታው ደግሞ እነሱ ይጠራሉ ጠዋት ቁርስ ላይ በነጋታው ደግሞ እንደ አጋጣሚ በዓሉ ያለፈው ቅዳሜ ለስ ስለነበረ ቅዳሜ ማታ እዛ መሹና እሁር ጠዋት ደግሞ ቁርስኛ ጋር ነው ብለው እራት የበሉበትን ቤተሰቦች ጠሯቸው። እነዚህ ሰዎች እዛ እራት በልተው ተደስተው በዓሉን በሰላም ሲያሳልፉ ወደ ቤታቸው ሲመጡ ቤታቸው በሙሉ ተዘርፏል። ከተዘረፈው ውስጥ ምንድን ነው፣ ጠዋት ለቁርስ የተዘጋጀ የተዘጋጀ ወጥ አለ፣ የዶሮ ወጥ አለ፣ በግ አለ፣ በሙሉ ተሰረቀ። በሙሉ ተሰረቀ። ሲገቡ ደነገጡ። ከሁሉም ከሁሉም ያሳፈራቸው እነሱ ያስደነገጣቸው ምንድን ነው፣ ለበዓል ጠዋት የጠሩት ቁርስ የጠሯቸው ሰዎች ነበሩ። ይህን አጋጣሚ በምን እንለፈው አሉ። ወዲያው በአማራጭነት እዛው ከተማ ውስጥ ሌላ በግ ተገዛና ና ከሉካንዳ ቤትም ስጋዎች ተገዙና ነገሩን ያው በሽፍንፍን ተደርጎ አለፈ። ለሌሎችም ትምህርት የሚሆን ወደ ኮማንደር አስቻሉ ልመለስና በአንድ ወቅት ላይ ባሌ ውስጥ ለረጅም ጊዜ አስባት ይመኛት የነበረችውን ሚስት ለማድረግ ያስባት የነበረችውን ሴት ለመጥለፍ ሄዶ እሷን በአጋጣሚ አላገኛትም፣ ግን ሌላ ነገር ተከስቷል እና እስኪ ስለ እሱ ይጫውታል። ይህኛው አዝናኝ ነገር ነው። ቅድም ከነገርኳችሁ ትንሽ ለየት ይላል። ባሌ ደሎ መና የሚባል አካባቢ ነው። አንጌቱ ይባላል። የገጠር ከተማ ነች። አብዛኛው ቦታ ጫካማ ነው። እዛ በጣም ለም ስለሆነ አጥር ራሱ የሚታጠረው በሸንኮራ ነው። እና ከጨለመ ምንም መንቀሳቀስ አይቻልም፣ ጨለማ ነው። በዛ ከተማ ውስጥ ያለው አንድ ምግብ ቤት ብቻ ነው። እና እዛ ያሉ ሰዎች የሚመገቡት እዛች ቤት ውስጥ ነው። እና እዛ ሲመላለሱ አንድ አስተማሪ ልጅቷን ይወዳታል እና ፍቅር ይዘዋል። በቃ ምግብ መብላት ያቋርጣል ሚልናል። ይህን ችግሩን ያዩ ጓደኞቹ ለምን አታገባት ምናምን ነገር ይሉታል። ከዛ ለእናት ሲነገራት እኔ እንደዚህ ለፍቼ ደክሜ አስተምሬ ለወግ ለማርጋ አበቃታለሁ እንጂ በአሁኑ ሰዓት አልድራትም ትልናም ቢትላለች። ሰውየው አሁን በጣም እየተጨነቀ ሲሄድ፣ ጓደኞቹ እንዳማራጭ ወሰዱት፣ ልጅቷን መጥለፍ ነው። ምሽት ላይ ወደ ሁለት ሰዓት ሶስት ሰዓት ይሄዳሉ፣ ራት ለመጠየቅ ሲሄዱ፣ በሁለት ነው የተከፈለው፣ አደረጃጀት አውጥተው ነው ያሉት። አንደኛው ቡድን ቀድሞ ይገባና ልጅቷ በትክክል መኖሯን የሚያረጋግጥ ቡድን ነው። ሁለተኛው ቡድን እንደገባ መብራት አጥፍቶ ልጅቷን ተሸክሞ ይወጣ ነው። ከዛ በኋላ እንደተባለው ሰዓቱ ደረሰ፣ የመጀመሪያው ቡድን ገባ። ሲገባ እራት አልቋል ምናምን አሉት። ቼክ አደረጉ፣ ልጅቷ አለች። እንደወጡ ለሁለተኛ ቡድን ነገሯቸው ልጅቷ አለች ምናምን ነገር በተዘጋጁ እና ራሳችሁን አጠናክራችሁ ግቡ። ከዛ እንደባለ ሶስት አራት ይገባሉ። ሲገቡ ልጅቷ አለች። ከዛ ቀጥታ መብራቱን ያጠፉና ዘለው ያገኙትን ዘው ይሄዳሉ። እዛ ከተማ ውስጥ እንዳይፈጽሙ፣ ያው ገጠር ከተማ ብትሆን ደግሞ ትንሽ ራቅ ማለት አለ። ምክንያቱም ፖሊስ አለ፣ በፖሊስ የሚያዝ እድል አለ። ከተያዝክ ደግሞ በሕግ ያስጠይቃል። ስለዚህ ወጣ ብለው ነው ቦታ የሚያዘጋጁት። ቤት በጣም ተዘጋጅቷል፣ መጠጡ፣ ምኑ ምኑ። በቃ ወጣ ብለው ነው፣ ጭፈራ ሙዚቃ ተከፍቷል። ልክ እንዳደረሱ አፏን አፈነው የሄዱት፣ አፏ ታስሯል፣ ምን ብሏል። ጫጉላ ቤት የከቷትና እነሱ ትንሽ ያዳምጣሉ። ሲያዳምጡ ምንም እንቅስቃሴ የለም፣ የተከተላቸው አካል የለም። ስለዚህ የጠጡ ጭፈራ ይቀጥላሉ። ጭፈራ ይቀጥሉ፣ ምን ይላል? ብራምበር ስበርልሽ በል ግባ፣ በቃ አሁን ይሉታል ልጁ እና ወደ ተዘጋጀው ቤት ይገባል። ሲገባ ቀለፈ። አሁን አፏን ሲፈታ እኔ እኮ እናቷ ነኝ አለኝ። ከዛ በኋላ ቀልጃለሽ ምናምን ነገር ብለው በጥፊ መታት እና እንትን ሲያረግ ጸንትኗን ሲቀጥ ሽበት እናትየው ላይ ነው። እውነትም እናት ነች። ከዛ አፍረው ምን ብለው በጠዋት እናትየውን ሸኙ። በዚህ ሁኔታ መትረፍ ቻለች ማለት ነው። ለሁለቱ አንጋፋ ዘጋቢዎቻችን ሞራል ብትሰጡልን ደስ የዋዜማ ዝግጅታችን አሁንም እንደቀጠለ ነው። አሁን ደግሞ እስኪ ወደ ኮማንደር ደረጄ ልለፍና ፍቼ ላይ በአንድ ወቅት ላይ ሙሽሮች ሽርሽር ሲያደርጉ ቆይተው ከተወሰነ በኋላ ወደ ቤታቸው በመመለስ ላይ ያሉ አንድ የገጠማቸው አሳዛኝ ነው፣ ግን የዋዜማ በዓል ስለሆነ ህብረተሰቡ ከወትሮ በተለየ መልኩ እንቅስቃሴ፣ መዝናናቱ ምናምን ስለሚኖር እነዛን እስኪ አጥራ አድርጋጫውተን አው እርግጥ አንተም እንዳነሳኸው የዚህ የበዓል ወቅት የትራፊክ እንቅስቃሴ ወይም ፍልሰት ይበዛል። እንግዲህ በአንድ ወቅት ነው ሰሜን ሸዋ ደብረ እንትን ደገም ወረዳ የሚባል አካባቢ ነው፣ እኔ እዛ በምሰራበት ወቅት ያጋጠመ ጉዳይ ነው። ምንድ ነው ወቅቱ የጥር ወቅት የሰርግ ወቅት ነበር፣ እና በዛ በሰርግ ወቅት ሙሽሮች ያው ሙሽራውን ይዞ ወደ ቤቱ በሚመለስበት ወቅት በአጋጣሚ እንግዲህ የደስታ ነበረ መጠጥም ይኖራል፣ እና ሙሽሮችን የያዘው መኪና አደጋ ደረሰበት፣ ተገለበጠ። ከዛን ሰዓት እኔዛ ነበርኩና ለፖሊስ ሪፖርት ሲደረግ ከትራፊክ ፖሊሶች ጋር ለዘገባ ወደዛ አካባቢ ሄድን። እጅግ የገረመኝና የደነቀኝ አደጋው በሙሽሮቹ ላይ ከፍተኛ አደጋ ደርሶ ነበረ መኪናው አራት እግሩን ወደ ላይ ሆኖ ነው የወደቀው። በዛን ሰዓት ሙሽሮቶ አውጡን እያለ የሰው እርዳታ ይጠይቅ ነበረ። ከሁሉም እኔ የገረመኝ የትራፊክ አደጋ እጅግ በቃ አጋጣሚ ሁሉ የሚገርም መሆኑን ያየሁት ቴፕ ይዘፍናል፣ በዛን ሰዓት አደጋ ደርሶባቸዋል። አደጋ ደርሶባቸው እያለ ሙሽሪቷ ተጎድታለች። ቴፑ ግን አሁን ደመቅሽ አበባዬ እያለ ይዘፍን ነበር። እና የትራፊክ አደጋ ዛሬም ነገም የሚቀጥል ነው። እና በዚህ በበዓል ወቅት ደግሞ ትልቁ ነገር ጥንቃቄ መደረግ እንዳለበት የሚገልጽ ገጠመኝ ነው። እውነት ነው። አመሰግናለሁ። ጥሩ ኮማንደር፣ አንድ የመጨረሻ ገጠመኝህን እስኪያጫውተን ባለቤቷን ስላስያዘችው ሀያ የተወሰነ እስቲ ያጫውተን። እንዴት ነበር ሁኔታው? ሰውየው እህል ለመሸጥ ይመጣል። ያመጣና ያው በሚዛን ነው የሚሸጠው። ራፋን ጠብቀ ነው የምትሄደው። አንዳንድ ጊዜ ግርግር ይፈጠራል። ቶሎ ቶሎ ያወርዱና ሂሳብ ያለተገቢ የሚቀበሉ አሉ እና ሰውየውም እህሉን አስመዘነና እንትን ካለ በኋላ ገንዘቡን ተቀበለው። ከሰውየው ላይ የተቀበለውን ብር ኪሱ ከተተ። በሁለተኛ እህሉን ከገለበጠ በኋላ እንደገና ደግሞ እንዳልተቀበለ ሆነው ይቀበለዋል ከሰውየው ላይ ይሄኛውን በር ደብቆታል ማለት ነው። ሁለተኛው በር ከዛ በኋላ አህያዋን ያን ባዶ እንትን ጆንያ ይጭንባትና ያስርባትና ይለቃታል። አህያዋ ቀጥ ብላ ትሄዳለች። ሰውየው ከጓደኞቹ ያወራ ምን እያለ ሲከተል ቀጥ ብላ ሄዳ ፖሊስ ጣይ በገባች አህያዋ። ከዛ ሰውየው ተከትሎ ገብቶ አህያውን ሊያወጣት ቢላት ቢላት እምቢ አለች፣ አልወጣም። ከዛ ፖሊሶቹ ምን ሆና ነው ምናም ነገር እነሱም ሊያወጡ ሞከሩ፣ እምቢ አለች። ይሄማ ችግር አለበት ስለዚህ አህያዋ መታየት አለባት ተባለ። በዛ ተመኗ ይታያል ተባለ። በቃ ኖ ይሄ የተጫነው ነገር ይውረድ ተባለ። በዚህ መሃል የተጭበረበረው ሰውዬ በሩ ፖሊስ ጣቢያ መጥቷል። ሁለቴ እንደተቀበለው ተረድቷል ማለት ነው። ከዛ በኋላ አህያ ላይ የተጫነው ነገር ወርዶ ሲራገፍ ሁለተኛ ብር የጠበቀው ነገር እዛ ውስጥ ደብቃለች ደብቆት አለካ ስለዚህ አህያዋ ባለቤቷን አሳስራ ሁለት ዓመት ስራት ነው የተፈረደበት። ሰው ግለሰቡ ሁለቱንም አንጋፋ እንግዶቻችንን ዘጋቢዎቻችንን በአባይ ቴሌቪዥንና በካቴና ሚዲያ ስም ከልብ አመሰግናለሁ። ተመልካቾቻችን የባህል ዋዜማ ዝግጅታችን ይቀጥላል። ጠናስትልን